እናንተ ውስጥ ያልቀሰቀሳችሁት ጠንካራ ማንነት አለ። ለዓላሙ የሚቆም ስፖርት የሚሰራ፣ ጤናውን የሚጠብቅ፣ ጊዜውን በአግባቡ የሚጠቀም፣ እስከምትቀሰቅሱት እየጠበቀ ያለ፣ ውድቀትን የማይፈራ፣ ላመነበን ነገር እስከ መጨረሻው የሚታገል ጠንካራ የሆነ ማንነት ውስጣችሁ አለ። አንድ ጥያቄ ራስን ጠይቅ። ላለፉት ሁለት ዓመታት እጀምራለሁ ያልከውን ስፖርት አንድ ቀን ሳታቋርጥ ሰርተ ቢሆን፣ አቆማለሁ ያልከውን ሱስ አቁመ ቢሆን፣ ጊዜህን በቲክቶክ ባታጠፋ ኖሮ ለህይወት የሚጠቅሙን ነገሮች በሚገባ አርገ ቢሆን ዛሬ ምን አይነት ሰው እንደምትሆን አስቡ። ምን አይነት የሰውነት ቅርጽ እንደሚኖር፣ ምን አይነት የአእምሮ ሰላም እንደሚኖር፣ የፍቅር ጓደኛ ምን ያህል እንደምትወድ፣ ቤተሰብ ምን ያህል እንደሚኮራብ፣ ምን ያህል ኮንፊደንስ፣ ምን ያህል ገንዘብ እንደሚኖር አስብ። እነዚህን ነገሮች ሁሉ እንዳታደርግ የሚይዝ ስንፍና ብቻ ነው። ሙሉ ትኩረታችንን የምንፈልገው ነገር ላይ አድርገን ከሰራን የምንፈልገውን ነገር እናገኛለን። ማንም ሰው ከለፎ ልፋቱን ያገኛል። ስነ ምግባር ለስኬት ቁልፍ ነገር ነው። ራሳችሁን ማድረግ የማትፈልጉትን ነገር ማድረግ ማስገደድ እስካልቻላችሁ ድረስ ለስኬት ለዓላማ የሚከፈለውን መስዋዕትነት መክፈል አልቻላችሁም ማለት ነው። በጠዋት መነሳት እያለብ መነሳት ካልፈለግ ራስህ ማስገደድ አለብህ። የሆነ ሥራ መሥራት እያለብህ መሥራት ካልፈለግ ራስህ ማስገደድ አለብህ ስልክን አስቀምጠ ማንበብ እያለብህ ማድረግ ካልቻልክ ራስን ማስገደድ አለብህ። ደስ የሚልህን ሳይሆን መደረግ ያለበትን ነገር ማድረግ አይምሮን ማለማመድ አለብህ። ራስን ገዝተ ማድረግ ያለብህን ነገሮች ማድረግ ካልቻልክ ራስህን አንተ አታዘውም ማለት ነው። መደረግ ያለበትን ሳይሆን ደስ ያላቸውን እያደረጉ የሚኖሩት ልጆች ብቻ ናቸው። ራስን ለዓላማ በሥነ ምግባርና ጥንካሬ የማታነጽ ከሆነ ራሳቸውን በሥነ ምግባር ባነጹ ሰዎች ትጨፈለቃለህ። ደስ ሲል ብቻ ስፖርት የምትሰራ ከሆነ ቀን በቀን ስፖርት እንደሚሰራው ሰው ጠንካራ ልትሆን አትችልም። ይሄ የማይካዱነት ነው። አሁን ባለንበት ጊዜ ሰዎችን ማሸነፍ በጣም ቀላል ነው። ብዙ ሰው ከባድ ነገር ማድረግ አይፈልግም። ለምሳሌ ጠዋት 11 ሰዓት ተነስቶ ከመሮጥና የሞቅ አልጋ ላይ ተኝቶ ቲክቶክ ቪዲዮ ከማየት ሰው መሮጥን አይመርጥም እና አንተ ማድረግ ሳትፈልግ መደረግ ያለበትን ነገር የምታደርግ ሰው ከሆንክ ማንም ሊወዳድርህ አይችልም። በጠዋት ተነስቶ መሮጡ ከአካላዊ ስፖርትነቱ የበለጠ አእምራዊ ጥንካሬን ይሰጣል። ይህም ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ እና ሼር እንድታደርጉ ጠይቃችኋለሁ። እንደዚህ አይነት አስተማሪ የሆኑ ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። አመሰግናለሁ።